ባንች የተነሳ ሕይወት የተበላሽ አሁን ደግሞ ጎዳና ላይ

ጽፎ አይሰጥሽም ልቤ ልቢ አንቺና አሳልፎ አጣችሽ ከምኖር ተጎርቶ ስሜቴ በቁም ከም ሰጋይ ይሻላል መሞቴ ሰላም ሰላም እንዴት ናችሁ ውድና የተከበራችሁ ቤተሰቦች በሀገር ውስጥም በሀገር ውጭም ሁላችሁም በያላችሁበት ሰላማችሁ ብስት ይበልል። ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ ቤተሰቦች ያው መምጣት አልፈለግኩም ነበር። ትንሽ ራሴ ማዳመጥ አለብኝ። ያው አንዳንዴ ስትጨናነቁ ብዙ ነገር ያሳስባችኋል። እንደዚህ ላርግ፣ አይ እንደዚህ ላርግ፣ የሆነ ሰው ደውሎ እንደዚህ ብታረግስ፣ እንደዚህ ላርግ፣ በቃ ሀሳቡ በጣም ከባድ ነው እና በጣም ተጨናንቄ ነው ያለሁት ግን ደግሞ ከቤተሰቦች መራቅ አልፈልግም፣ የምር ከናንተኔ መራቅ ስለማልፈልግ ከዛ ውጭ ደግሞ በጣም ብዙዎቻችሁ በውስጥ መስመር እኔ እንዳደርግላችሁ የፈለጋችሁት ነገር አለ። የምር ሙስሊሙን በሃይማኖቱ፣ ክርስቲያኖችን በሃይማኖታቸው አንድ ነገር እንዳደረግላቸው ጠይቀውኛል። እኔ ደግሞ ያው እናንተ ናችሁ ያላችሁ የምር ከእግዚአብሔር በታች እናንተ የምታደርጉልኝ የምትችሉኝ ነገር በሙሉ ለእኔ በጣም ትልቅ ነገር ነውእና እናንተ ለእኔ እንደምትጨነቁልኝ ሁሉ እኔም ለእናንተም እጨነቃለሁ ማለት ነው። እና እንግዲህ ይህን ስላችሁ ምንድን ነው በውስጥ መስመር ብዙ ሰው ጠይቆኛል ያን እንዳደርግለት ማለት ነው እንዳደርግላችሁ። ስለዚህ ዛሬ እናንተን የሚያስደስት ነገር አደርጋለሁ። እስኪ ከእግዚአብሔር ጋር ነገሮቹ ይስተካከላሉ ብዬ አስባለሁ። ከባድ ነው። ይገባኛል። ግን በዚህ ሰዓት አሁን እኔ የማይሆን ቦታ መገኘት የለብኝም። ግን ብቻ ስለዚህ ጉዳይ በደንብ አብራራላችኋለሁ። በደንብ እውነታውን የምናቅበት ዛሬ ነው ማለት ነው እና ግን አንድ ነገር ልንገራችሁ ቤተሰቦች፣ እኔ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የምር እህቶች ወንድሞች፣ እኔ ቃላት የለኝም። ብቻ እኔ ኮሜንት የምታደረጉት በሙሉ እኔ ሁሉንም ኮሜንት አነባለሁ። ከኮሜንት አልፎ በውስጥ መስመር የምታወሩ እኔ ቃላት የለኝም። ለሰዎች ቤካ እንደዚህ አድርግ እንደዚህ ብቻ ብዙ የምር። እኔ በተለይ የአንዷ ማለት ነው በጣም ያስገረመኝ። ለምን የነገረችኝ የህይወት ታሪክ በጣም የሚያሳፍር ነው ማለት ለሰው ለመናገር በጣም ከባድ ነው፣ ግን አንተ የሚጠቅም ከሆነ አንተ የምትለወጥ ከሆነ እኔ ይሄን ነገር ነግሬህ ከእኔ እኔ ምን ላይ እንዳለውና በፊት ምን ላይ እንደነበርኩ ብላ የእሷን የህይወት ታሪኳን ስትነግረኝ በጣም ነው ያዘንኩት። እኔ እንደውም እግዚአብሔር ይመስገን ነው ማለት ያለብኝ፣ እኔ ምንም በቃ ማለት የለብኝም የምር በእሱ አይነትና ሌሎችም አሉ እንደዚሁ እኔ እንዲቀየር እኔ ተስፋ እንዳልቆርጥ የራሳቸውም የህይወት ታሪካቸውም እየነገሩኝ ብዙ አላችሁ እና ከልብ አመሰግናለሁ በጣም እግዚአብሔር በቃ ቃላት የለኝም። እና ቤተሰቦች ከዚያ ውጭ ደግሞ እንግዲህ ያው ብዙ ነገር ተፈጥሯል። ያው እንደጠበቅኳቸው ነገሮችም እየሄዱ አይደለም። ብቻ ምን ለማለት እንደሆነ ይገባቸዋል። ያው ትንሽ ተጨናንቄያለሁ ወይም በጣም ኧረ፣ ትንሽ አይደለም፣ እግዚአብሔር በጣም ነው የተጨናነቁ ይሄ ጭንቀት ደግሞ ምናልባት ከዚህ ከጀርባ ያለው እውነታ ለእኔ የሚገላግለኝ ከሆነ እኔ የብር ቤተሰቦች በዚሁ አጋጣሚ አንድ ነገር ልንገራሉ። እኔ የሆነ ሰዓት ላይ ተስፋ ቆርጬ ሌላ ሀገር ለሚሉ ላይ እያሰብኩ ነበርና ግን ደግሞ እናቴን ትቼ መሄድ አልፈልግም። እናቴ የኔን ስኬት መሄድ ትፈልጋለች። እኔ የማይሆን ቦታ ውስጥ መገኘት የለብኝም እና ብቻ ባለፈው ባደረግኩት ነገር በጣም ነው ያፈርኩት። ነግሬያችኋለሁ፣ ሲጋራ ማጨሴ መጠጣቴ ትክክል አይደለም። ያው መቼም እዚህ ጋ የምታዩት ሁላችሁም፣ እዚህ ጋ ያላችሁ ቤተሰቦች ፍቅርን የማያውቀው ይኖራል ብዬ አላስብም። አብዛኞቻችን አብዛኞቻችሁ ታውቁታላችሁ። ያወራችሁኝም አላችሁ ያላወራችሁኝም በእርግጠኝነት ሀገር ቤት እያላችሁ ውጭ የሆናችሁ ሀገር ቤት እያላችሁ ወይም ደግሞ አሁንም ሀገር ቤት ያላችሁ በቃ ታውቁታላችሁ። ፍቅር በጣም ከባድ ነው። ያው እኔ አሁን ላይ ሳስበው ልጅ ነኝ እኔ በዚህ ሰዓት እኔ ፍቅር ውስጥ የምገኝበት አልነበረም። እኔ መሆን የነበረብኝ የተሻለ ቦታ ሁኜ ስራ እየሰራሁ ያው፣ ለፍቅር አቅሜ አይደለም ብዬ አስባለሁ። በጣም ቸኩያለሁ እና ያው ምንላች ፈልገኝ ነው ሱስ ውስጥ ልገባበት የቻልኩበት ዋነኛ ምክንያት እኔ በዛ ሰዓት የነበረኝ መሲ ብቻ ናት። በቃ ሌላ ሰው ይኖራል፣ ሌላ ሰው በቃ አልታየኝም። እንዳልኳችሁ ቤተሰብ እንዳለኝ ረስቻለ የፈጠረኝም የፈጠረኝ ፈጣሪ ራሱ እንዳለ ረስቼ ነበረ እና በሰዓቱ ምንም ነገር አልታየኝም። ለኔ ህይወት ጨለማ ነው የሆነብኝና ለዛ ነው ራሴን ማይሆን ቦታ ውስጥ የከተትኩትና ብቻ ፍቅር ከባድ ነው። የሆነ አባባል አለ፣ የበረሃ ሎሚ አይመጠመጥም ፍቅር የያዘው ሰው አርፎ አይቀመጥም ይባላልና እኔ ከመሲ ጋር ያለውን ፍቅር ውሸት ነው አለ። የእውነት እግዚአብሔር፣ በጣም ነው የምወዳት። ያደረገችው ነገር ደግሞ ተገቢ አይደለም። ወይም ደግሞ አንድ ሰው የሆነ ችግር እኮ ሊፈጠር ይችላል። አደለም በፍቅረኛና አደለም በፍቅር መካከል ማለት ነው። ዛሬ እንኳን ለስራ ያገኛችሁትን ሰው በሆነ መንገድ ችግር ሊፈጠር ይችላል። አለመግባባት ሊፈጠር ይችላል። እኔ ማስበው እሱ በመጥፎ ነገር ሊያስብ ይችላል። እኔ በመልካም ነገር አስቤውና አለመግባባት ሊፈጠር ይችላል። በፍቅር ደግሞ ከዛ በላይ ለምን ሰይጣን የሚዋደዱ ሰዎችን አንድ እንዲሆኑ አይፈልግም። ስለዚህ በተለያዩ አጋጣሚዎች ይፈተናቸዋል። እና እኔና መሲ ብዙ ፈተኖችን አሳልፈናል፣ በጣም ብዙ ነገር። ግን ዛሬ እንደ አዲስ ምንም ፈተና እንዳላጋጠምን እኔ እና እሷ ምንም አይነት ችግር አጋጥሞን እንደማየው መጣ እንደዚህ አይነት ነገሮችን አደረገች እና በፍቅር ላይ ምን እንደሆነ ከባድ ታውቃላችሁ። ቤተሰቦች የምር ወንድ ልጅ የሚጎዳበት ሁለት መንገድ አለ። እግዚአብሔርን የምር ነኝ ከልብ ነው የምንግራችሁ። ቤቶችን ምናልባት ለፍቅር የምታቀርቡለት ወንድ ሊኖር ይችላል፣ ወይ ሆን ቸሆን ጓደኛ እንዲኖራችሁ የምትፈልጉ ሰዎች ሊኖራችሁ ይችላል። ግን ይጠቅማችኋል ብዬ የማስበሆን አንድ ነገር ልንገራችሁ ወንድ ልጅ ማለት ነው በጣም ከሚጠላው ነገር አንደኛ ደሃ ነው የሚለውን ነገር አይወድም። ለምን ያው ሁላችንም ስንፈጠር ወደዚህ ዓለም ስንመጣ ራቁታችን ነው የመጣነው፣ ምንም ነገር አልያዝንም። ምናልባት ቤተሰብ በአጠራቀመው ንብረት ምናምን ነገር ስራ ልንጀምር እንችላለን። ከዛ ውጭ ግን ምንም ሳይኖሩ ራሱን የሚችል ሰው አለ ብዙ ሰው እና የሰው ልጅ ማለት ወንድ ልጅን ደሃ ነው ወይም ደግሞ አንተ ችጋራ ምን አንተ እንደዚህ ዓይነት ነገር ሲባል የሚናደድ አለ እና ሁሉም ምክንያቱም ወንድ ልጅ ሰርቶ በመለወጥ ያምናል። ይህን ስላችሁ ደግሞ ሴት ልጅ ሰርታ በመለወጥ አታምንም እያልኩ አይደለም። ነገር ግን ያው ወንድ ልጅ ብዙ ፈተና ያጋጥመዋል እና ያን ነገር ተቋቁሞ አልፋል። ሁለተኛ ነገር ደግሞ ወንድ ልጅ ሲያፈቅር ከልቡ ነው፣ ሴት ልጅም ስታፈቅር ከልቧ ነው። ነገር ግን ወንድ ልጅ አያስመስልም። እኔ ምናልባት ይህን ያህል እንዴት እርግጠኛ ሆነ መናገር ቻልክ ካላችሁኝ ያው ከሰዎች ሞሬ ስለምሰማ ነው፣ ከጓደኞችም ስለማይ ነውእና ከእኔም ከራሴ አንጻር ስላየውም ነው ከተሳሳትኩ ይቅርታ። እና በጣም የሚወዳት ሴት ለእሷ ህይወቱን የሚሰጥላት ሴት ዛሬ ከአንድ ወንድ ጋር መጣ ማለት ነው እኔ አንተን አልፈልግም አንተ ምንድን ነህ የሚል ነገር ስታነሳበት በጣም ከባድ ነው እና ለእኔ የሆነው ደግሞ ያ ነገር ነው። እኔ በተለያየ መንገድ ችግር ሊያጋጥመ ይችላል፣ ግን ይሄኛው በጣም ከባድ ነው። ለእኔ ይሁን ችግር የለውም በቃ ቢያንስ ይህን ችግር መፍታት እንድንችል ያለውን እውነታ ተናገሩ ብንላት መሲም መናገር አልፈለገችም። ዛሬ ለመጨረሻ ጊዜ ነው መሲን የማገኛት። እናንተ ቤተሰቦች እንዳላችሁ ሁላችሁ የምር ማለት ነው። ብዙ ብዙ እዚህ ጋር ወጥቼ ማውራት አይጠበቅብኝም። ሁላችሁም ያወራችሁኝን ወይም ደግሞ ያወራነውን እናውቃለን አይደለ ቤተሰቦች? ይህን የማደርገው እናንተ ደስ እንዲላችሁ እኔ ፈልጌ አይደለም። ለምን ከአንድም ሁለቴ መሲ በእኔ ላይ በጣም ምን ለማለት ምን ማለት እንዳለብኝ አላቅም ግን ዛሬ ማገኛት ህይወቴን የምሰጥላት ሴት ለእሷ የምኖርላት ሴት የጎዳችኝን አንተን አልፈልግህም ብላ የተሻለ ሰው ፈልጋ የሄደችን ሴት ነው ዛሬ ማገኛት። ይሄንን የማደርግበት ምክንያት ግን እናንተ ደስ እንዲላችሁ ብቻ ነው። ስለዚህ ዛሬ እውነተውን እንጠይቃታለን። ወንድሜንም ጠርችዋለሁ። መሲን እኔነኛ የደወልኩላት ፈልግሻለሁ ነይን ያልኳት። ስለዚህ ዛሬ እውነተውን እናውቃለን። ይሄን የማደርገው ደግሞ ቤች ለእናንተ ስል ነው። እኔ እናንተን። አቤት፣ በረከት ማለት አንተ ነህ? ሰላም ነው? እግዚአብሔር ይመስገን። ከጌች ጋራጅ የምትሰሩ አንተ ነው? ሰፈር ምናምን እየፈለግኩ ነበር፣ አጥቼ እኮ። ምነው፣ በሰላም ነው? አሁን እኮ ወደ ስራ ልሄድ ነው እኮ፣ ትንሽ ስራ ነው። ለማንኛውም ከዛ ጋራጅ ተባራል። ከዚህ በኋላ እንዳትመጣሽ። ለምን? ምን አደረግኩኝ? እኔ ተቀጣሪ፣ እኔ ምንም የማውቀው ነገር የለኝ። ንገረው ብቻ ነው የተባለው። ማለት አንተ እኔን ታቀኛለህ። እኔ እኮ እዛ ብዙ ጊዜ ነው የሰራኝ። እንደዛ ነው የተባለው እኮ እዚህ በኋላ ትምጣ። እዚህ በኋላ መጠህ ለሚፈጠረው ነገር እንዴት ምን አድርጌ ነው? እኔ ምን አድርጌ ኃላፊነት ትወስዳል እሺ አይደለም። ማን ነው እንደዚህ ያለ ሲጀምር? አለቆው ነው እንደዚህ ያለ እንዳትመጣ ነው። እኔ እኮ አለቆው ጋር እኮ በጣም ነው የምንግባባ። እንዴ በጣም እኮ ነው የሚወደኝ። ጭር እሱ እሱ ነው ይባረር ያለ እኔ እንግዲህ እኔ ተናገር ተብዬ እኔ ተላኩትኝ። ይው እየነገርኩ ነው። እሺ አይ ተሳስተ እንደሆን እኔ እኔ እንዳልሁን ኮ እሺ። እኔ እኔ ምን አደረኩኝ እንዴ? ሄሎ ሄሎ ሰላም ነው፣ አለን ጋሼ። ሰላም ነው አ አለ የሆነ እች ነገር ልታይቅ ነበረ ተመልሳል እን ወደ ባህር ዳር አላ እሺ አይ የሆነ ሰው መጥቶ ስራ እንዳትመጣ ከዚህ በኋላ ምናምን ነገር አለኝ። እኔ ደግሞ ሰው ተሳስተ ነው የሚሆን ምናምን ነገር ስለው አይ አልተሳሳትኩም ምናምን ነገር አለኝ እና ጭራሽ ከዚህ በኋላ ከመጣህ በራስህ ላይ የሚወሰደውን ነገር ራስህ ታውቃለህ ብቻ የሆነ አስፈራርቶኝ ምናምን። ምንድን ነው የተፈጠረ ነገር አለ ጋሼ? ደውለው ነግረውኝ ነበር። ምንድን ነው ጥፍዬ ነበር? ጥሩ እየጠጌ አይገባም። ሶስት ቀኑ ነው ከገባ ያቆራርጠን እያሉኝ ነው። እና ደግሞ የሆነ ሆኖ ነው አረጋሽ፣ እኔ እኮ እኔ እኮ ባለፈው ባለፈው እኮ እኔ ስላልተመቼ ነው። መቸለ ከሶስት ቀን በፊት ደግሞ ትንሽ አሞኝ ስለነበረ ነው። አሁንም እኮ ዛሬም እኮ ስራ ቦታ እኮ መጥቼ ነበረ። እና የሆነች ነገር አለች ማስጨርሳት፣ እሷን ብዬ ነው። እንዲሁም ለሚኪ አስፈቅጄው እኮ ነው የወጣሁኝ አይደል? ምንድን ነው ሶስት ቀን አልመጣም ብለውን እንትን የሚሉ አረጋሸን፣ እኔ እንደዚህ ይቀራል የሆነ ነገር ደግሞ ስተማ ብዙ ነገር ትብዬ ነበር፣ እና ነግሪያቸው ነበር። እነሱ ይሆናሉ እንደዛ ያሉ እና ብዙም እኔ እንደዚህ ነው ልልህ አልችልም፣ ወንድሜ። እኔ ስራውን ለሌላ ሰው መስጠት ነው የምፈልገው። ቆይ ጋሽ፣ ምን አደረግኩኝ እኔ? ቆይ እኔ ስራ ስሰራ ታውቃለህ። እኔ አንድ ቀን ተቀያይመን አናውቅም። አንድ ቀን ስራ ትቼ እኔ እንትን ብዬ አላውቅም። ሰሞኑን ግን ትንሽ ጥሩ ላይ ስላልሆንኩ እኮ ነው። ምንድነው እና፣ ሌላ የተፈጠረ ነገር አለ ያልከኝ ምንድነው? ደሞ ሌላ የተፈጠረ ሶስት ቀን ነው ጋር ያሉኝ እና ደግሞ ያው ትቀራለህ። አደግሞ የሆነ ነገርም ተሰብቶብህ አልበረቀትም። እኔ እንደዚህ ነው እንደዚህ ነው ልልህ አንቺንም በቃ ከዚህ በኋላ ስራ ቦታ እንዳትገባ እኔ

የዘመመ ቤቴን ድህነቴን ነቀስሽ እንዲያው ያለ ስሜ አጢያቴን አክብደሽ ልብ አላልሽም እንጂ አለምም ጌታውን ወንበዴ ሲያረገው ግርግም መወለዱን እየነጠበ ጨርቁን አትያ እንዴት ነው? ለመጨረሻ ጊዜ በአንድ ጉዳይ እንድናወራበት የነው። እንግዲህ ው መሲንም ደውዬላታለሁ። መደወል አልፈለግኩም ነበር ግን በጣም ብዙ ሰዎች በቃ መሲን እንታገኛትና እውነተውን እንድጠይቃትና ከዛ በላይ ዛሬ ትልቅ ችግር እንዳጋጠመኝ ታውቃለህ። ያው እዚህ ጋር እናንተን የቀጠርኳችሁ የሆነ እውነተው ፈልጌ ነበረ። ግን ሌላ ደግሞ ታውቃለህ ከአቅሜ በላይ ሌላ ችግር ተፈጠረ። ምን ችግር? በቃ ያው ስራውን ያገኘሁት በጣም በመከራ ነው። አለቃዬ ጋ ደውዬ ነበረ። ያው ማለት ስራውን በመከራ ነው ያገኘሁት። የሆነ ሰው መጡ። ከዚህ በኋላ እዚህ ስራ ቦታ ባገኘ እርምጃ እንወስድብሃለን ምናምን ነገር አለኝና ቀልድ ነበር የመሰለኝ። ሰው ተሳስተ ነው ምናምን ብዬ ደወልኩለት። ደውዬ ስጠይቀው አለቃዬ ሶስት ቀን ቀርተሃል፣ ሌላም ችግር አለ እንዳትመጣ ምናምን አለኝ። ነው በጣም ነው የተናደድኩት። እዳ ትንሽ ደብሮ ስለነበረ ነው አይኔን ማሞኝ ነበረ። ያው ይህ ችግር በእርግጥ እኔ እንዴት እንደመጣ አላውቅም። የሆነ ሰው የሆነ ተንኮል። ሰላም እንዴት ነው? ሰላም ብቻ ብዙ ነገር ተፈጥሯል። ሻውን ምን መሰለሽ መቼ እኔ ደወልኩልሽ ዛሬ ለመጨረሻ ጊዜ ነው አሁን መናደድ አልፈልግም መበሳጨት አልፈልግ ምንም በቃ ማድረግ አልፈልግም ግን ያው ወንድሜው ጉዳዩን ስለሚያውቅ እኔ እሱን አስገድጀ እንዲነግረኝ አልፈልግም በእናታችን ስለማለ ማለት ነው ይወትሻል አይደለ ግን ደግሞ አሁን እዚህ ጋር የሆነ እውነት አለ እያልሽ ነው፣ ቤተሰቦችም እያሉ ነው። የምር አሁን ራሱ ያገኘሁሽ አሁንም የቀጠርኩሽ ቤተሰቦች በቃ ለምን አግኝተው እውነቱን እንትን አትል እያሉ ነው። ከዛ አልፎ ሌላ ችግር አለ። ይህንን ችግር ከማንሳቴ በፊት ግን ስለዚህ ነገር እውነቱን ትናገሪያለሽ ወይስ አትናገሪም? ዛሬ ለመጨረሻ ጊዜ ነው የማገኘሽ። ያው ስላለው ነገር እኮ እኔ በሰፊውም ቢሆን ተናገር ያለው ያው ማለት አንተ ብቻ ሳይሆን እኔም በውስጥ መስመር የሚያወሩኝ ሰዎች አሉ። ነገሩን መናገር እንዳለብኝ እነሱም እየነገሩኝ ነበር። እኔም አውቃለሁ መናገር እንዳለብኝ ግን ደግሞ በቃ እየነገርኩህን ነገር አንተ ኔ መቀበል ስትችል ነው ይህን ነገር መናገር የምትችለው ገባህ? ካለበለዛ ግን በቃ እኔ ትናንት ያልኩ ነገር የማይሆን ከሆነ ምርጫ ትሰጭኝ። እስኪ አንቺ ምርጫ ትሰጭኝም ለምንድን ነው ይሄን ነገር የምታደርጉ በተደጋጋሚ ቤተሰቦች እውነትን ማወቅ ሰጣው ያለሁት ለራስህ ስል ነው ለኔ ስትይ ከሆነ ደግሞ ለምን አትናገር ይሄስ ለኔ ስትይ ከሆነ ተናገር አልችልማ መናገር አልችልም እስከዛሬም ራሴን እየጎዳሁት ያለሁት ላንተ ስል ነው እኔ እኮ ትናንትናም ካሁን በፊትም ተገናኝተን ሳንግባባ ተለያየን ዛሬ ለመጨረሻ ጊዜ ነው የምንገናኘው በወንድሜ ፊት ማለት ነው ለመጨረሻ ጊዜ ነው የምንገናኘው እኔ ወደ አንቺ መደወል የራሱ አግባብ ነው አይደለም አላውቅም ግን ደግሞ ከብዙ ሰዎች ሀሳብ ብዙ ሰዎች ያሉኝን በቃ እሺ እኔ ምናልባት አንድ ሰው የሆነ ነገር አስቦ ብዙ ሰዎች የተለየ ነገር ካሰቡ ያ ሰው ትክክል አይደለም ብዬ ስለማሰብ ነው ገብቶሻል ግን ከዛ በላይ ሌላ ትልቅ ችግር አጋጥሞኛል አሁን እኔ ባጋጠመኝ ችግር ፈጣሪን አላማሩ ሁሉም ነገር ለበጎ ይሄም ያልፍና ስለሱ አንቺን የሚመለከትሽ ጉዳይ አይደለም ስለዚህ ጥያቄ መልሽልኝ

ከቦታ ሁሉ ችግር አይደለም። ችግር በቃ አንተ እኮ ከእኔ ጋር ጭራሽ ደግሞ ከሀገሬ ልታሰደጅኝ፣ እንደዛ ነው እኮ አንተ። የነገርኩ ነገር አለ። እሷ አታውቂም ማር። ይሄ ነገር ማን ነው እንደዚህ ያደረገው እሱ በቃ እንደዚህ መሆኑ በጣም እሺ። ቆይ ስለዚህ አይመለከትሽም የሚመለከትሽ ጉዳይ አንድና አንድ ነገር ነው። ለምንድነው ማትናገሪ? ተናገሪ። በቃ እኔ እኮ አንቺን እኔ አንቺን አንቺን ምናምን እራሱ አይደለም የምር መሄድ ካለብን አሁን እንሂድ። አሁን አንቺን ምንሽን ነው የሚያምሽ? እኔ ሀገሬን ትቼ የትም አልሄድም ያውም እሷን አምኝ ሌላ ሀገር መሄድ አለብኝ? እንደዛ ነው የምታስበው? እኔ አንቺ አምኝ ሌላ ሀገር አልሄድም። ለምን አሁን ራሱ አሁን ራሱ እኔ አንቺ እኔ ጋ ቁመሽ አላምንሽም። በቃ ለምን ካደረግሻቸው ነገር ትክክል። ስለዚህ ደግሞ ዛሬ ለመጨረሻ ጊዜ ነው ያገኘሁት። ከዚህ በኋላ በረከት የሚባል ሰው በቤትሽ አታገኝም። ይሄን ነገር መልሽልኝ። አሁንም የመጣሁትኝ በቤተሰቦች ተገፋፍቼ ነው የመጣሁት። ትክክል አልሆን ይችላለሁ። እስኪ ምንድነው ያለው እውነታ? ተረጋግቼ ለምን አልሰማችሁ? አሁን አልተበሳችሁ? አሁን አልተበሳችሁ? ተናገር የት ነው ሚሄድ? አንቺ ና ምኘን አልሄድም። በቃ አለቀ። ያደረግሽው ነገር እልክ እሺ። አሁን እኔ እዚህ ጋር እናንተ በቀጠርኩበት ሰዓት የሆነ ሰው መጥቶ ነግሬሃለሁ። ከዚህ በኋላ እዛ ጋራጅ እንዳናይ አለቃዬ ጋር ደውዬ ዝም በይ አንቺ ነሽ የምትሆኝ። አለቃዬ ጋር ደውዬ ምንድነው የተፈጠረው ስለው ሶስቴ ቀርተሃል፣ ሌላም ችግር አለ ከዚህ በኋላ እዛ ጋራጅ እንዳትሄዱ። ልጁ ደግሞ መጥቶ ምንድን ያለ ለሚደርስብህ ነገር። ስለዚህ አንቺ ነሽ ማለት ነው። አማራጭ የለም። ስራ ቦታ ከተባረረ እኔ ከምለው ቦታ አብሮ ሄዳል ብለሽ አስበሽ። አንቺ ነሽ ከስራ ያባረርሽ። ለምን አብሬሽ እንድሄድ ማለት ነው። ምንም በማርያም ምናምን አታስመስ። ይኸውልሽ መስ አታስመስ ያልኩ ነው። ቤኪንም እናሰማኝም ምን ነው ቀን ስራ ቀርተሃል ተብሎ እኔ ብቻ አይደለም። የሆነ ነገር ይደርስብሃል አይነት። ማን ነው የሚያደርስብኝ? የትኛው ጠላት ኖሮኝ የሆነ ልጅ ነው እንደዚህ ኮፍያ ለብሶ ነው መቶ ከቆምኩበታና፣ እኔ ደነገጥኩኝ። ስራ ተባረራል ሲሆን ምን ብለን ነው የምናመለክት? አመልክት ላለቀኝ እኮ ደወልኩለትኝ። ሶስት ቀን ቀርታ ሌላም ችግር አለብህ ከዚህ በኋላ እየወሮት ነው ስልክ ጆሮ ላይ ይዘጋል። አሁን አንቺ ለምንድን እንደዚህ ማድረግ አስፈለገ? አንቺ ምን ነው ነገር የለም። አንቺ ነሽ አንቺ አረ እኔ እኔ ችግር የለውም ምንም ምንም አላረጋትም። ግን እንደ አንቺ ስራ ማለት ነው፣ እግዚአብሔር ምንም አላረጋትም። እኔ ከስራ እንድባረር ነው ያደረገችው። በጣም ነው የምንግባባት በምን እኔ ነገር የለም። እንድለምን አንቺ ጋር ሌላ ቦታ እንደ ርዛት ነው የምትፈልጊው በአንቺ የተነሳ ህይወት የተበላሽ። አሁን ደግሞ ጎዳና ላይ እንደወጣሽ ነው የምትፈልጊው። ምንድን ነው የምትፈልጊው? መሸሽ አይደለም ከነገሮች። ለምንድን ነው እንደዚህ ያደረግሽ? ስንት ነገር ነው እንደዚህ እያልኩ ነው። ይሄን ስራ ለማግኘት እኔ አዲስ አበባ ደርሸ ተመልሸ ባህር ዳር መቼ ነው ያገኙትኝ? በሶ በሶ ነው ያገኙትኝ ነገር ታኝ አታነቃቅሽ። እኔ ስላለቅሽ ምናምን አይደለም። እኔ ነው ያልመታትም፣ አንቺ መምታት አይደለም እኔ ሴት ናት ያሳደገችኝ። በሴት ላይ እጄን አላነሳም። አሁንም ላደረግኩት ነገር ባለፈው ቪዲዮ ስንሰራ በጥፊ መቶች ሴት ላይ እኔ እጄን አላነሳም፣ ግን አንቺ ማፈሪያ ሴት ነው።